ሰላም እንዴት አደራችሁ? ሰላም አደራችኋል። አጋር ቆይታ እንዴት ነው? እኔ ጋር ሁሉ ሰላም ነው፣ እግዚአብሔር ይመስገን። ዛሬ ደግሞ ምን ልንሰራ ነው? ኩሸሬ ልንሰራ መተናል ማለት ነው። ኩሸሬ ለመስራት እንደሚያስፈልግ መጀመሪያ ምስር ያስፈልገናል። ከዛ ደግሞ ሩዝ ያስፈልገን ሩዝ ምንድን ነው? ኤሽ መስሪ ኤሽ መስሪ ማለት ይሄ የመስሪ ሩዝ ይሄ ነው ማለት ነው ይሄ የመስሪ ሩዝ ነው የሚያስፈልገን ማለት ነው። ይሄ ውዶች ይሄ ነው የሚያስፈልገን እና ኢጂፕሽያን ራይዝ ማለት ኢጂፕሽያን ራይዝ ማለት እንግዲህ ይሄ ነው የሚያስፈልግን ማለት ነው። ከዛ ደግሞ ያው ምስር ደግሞ ያው ምስር ያው ታውቃላችሁ፣ ምስርም ይሄ እንትነው ነው ማለት ነው። ከዛ ምን ያስፈልገናል እንደገና ሻርያ ሻርያ ያስፈልገናል ማለት ነው። ሻርያ ያስፈልገናል። ሻርያ ማለት እንግዲህ ይሄ ነው ማለት ነው። ሻርያ ማለት ይሄ ነው የሚያስፈልገን ግባት። ከዛ ደግሞ ምን ያስፈልገናል? መከሮኒ መኮረኒ ያስፈልገናል ማለት ነው ይሄ ውዶች መኮረኒ ምስር የኢጂፕሽያን ሩዝ ማለት የመስሪ ሩዝ ነው። ይሄ ማለት እንግዲህ ይሄ ነው፣ ከዛ ይሄ ነው ማለት ነው። አሁን ወደ አሰራሩ ልንገባ ነው ማለት ነው ውዶች፣ እና ኩሸሬ ለመስራት እነኝህን ግባቶች ያስፈልጉናል። ወደ አሰራሩ ምን ማለት ነው ውዶች፣ እየግዶ ወደ አሰራሩ ስንመጣ እዚህ ጋር ምን አለኝ ለኝ ውሃ ጥጃለው፣ እዚህ ጋር ጥጃለው ማለት ነው። እዚህ ጋር ጥጃለው መኮረኒ መኮረኔ እዚህ ጋ ያው ቀቀልኩ። ትንሽ ነው ብዙ አይደለም። እዚህ ጋ ደግሞ ምንድን ነው እሱ እዚህ ጋ ምስሬን ምስሩ ይበዛል። እዚህ ጋ ምስሬን ጨመርኩ ማለት ነው ውዶች። ስለሚበዛ ነው ምስሬን የቀነስኩት ማለት ነው። እንግዲህ እንደዚህ ይሄ ምስራችን ነው ማለት ነው። እዚህ ጋ ደግሞ ያው መኮረኔያችን አድን ማለት ነው ይህ ውዶች በተረፈ እንዴት ናችሁ? ላይ ሰብስክራይብ ሽር እያደረጋችሁ ስለምታበረታቸው በጣም አመሰግናለሁ ማለት ነው። እንደዚህ እንግዲህ ያው እየሰራ ማለት ነው። ምስሮችም ከላይ ሁለቱም ቁርስ ያስፈልገናል ማለት ነው። ፍሬ ለመስራት ግጥም ያስፈልገናል ማለት ነው። ሸክሽ ቁርስ ለነሱ ተጋጥሟል። ቁርስ ተዋለ። እዚጋ ያው ምስሬ እየበሰለ ነው። እዚጋ መኮረኒም እየበሰለ ነው ማለት ነው ያው እንግዲህ ተከታተሉኝ ማለት ነው። ኩሸሬው እስከመጨረስ ድረስ አብረን እንትነፍራ። እዚህ ጋር ደግሞ ሩዙን ምን አጠብቁን በፍልኋ በፍልኋን ያጠብቁት ሩዙን። ምክንያቱም እንትን ይላል የመያያዝ ባህሪ ስላለ በፍልኋን ያጠብቁት ሩዙን። ይሄውና ድርቅ ይልና እንትን ይላል ማለት ነው። ይሄ የመስሬ ሩዝ በፍልኋ ነው። ትንሽ እንደውም ገንተር ማለት አለበት ማለት ነው። ሲቀቅቡት እንዳይያያዝ ውዶች። ይሄውና ምስሬና መኮረኔል እንደዚህ በስሏል ማለት ነው። አሁን ምንድነው በነገራችን ላይ እዚህ አንድ ስለሆነ ነው እና ይሄን የመኮረኒውና የእንትኑን ውሃ የዚህ የምስሩን ውሃ እፈልገዋለሁ። በኋላ ለምን ሩዜን ሰራበት አቅልበታል። ይሄንን ውሃውን እፈልገዋለሁ ማለት ነው። አሁን ይሄ ምስሬና መኮረኔ እንደዚህ ደርሷል ማለት ነው። የሁላችሁ አሁን ይህ መኮረኒውና ምስሩ እንግዲህ ደርሷል ማለት ነው። ጭሱ አላሳያል እና ያው ወደ አሰራሩ እየሄድን ነው። ምስሬ እዚህ ጋር ደግሞ ያው እንደዚህ ሲሆን እሺው ሽንኩርቴ እንግዲህ እንደዚህ በሚያምር መልኩ እንደዚህ በስሎልኛል ማለት ነው አሁን እንግዲህ እዚህ ላይ ምን አደርጋለሁ ያው ሻሪየን ማለት ማለት ነው በነገራችን ላይ ዘይት ዘይቱን ነው ለምን በኋላ ላይ ስለምፈልገው ዘይት ዘይቱን ነው ይድረስልኝ ማለት ነው። ይሄ ውዶቼ እንግዲህ ሻሪዬ እንደዚህ በሚያምር መልኩ እንደዚህ ተጠብሷል ማለት ነው። እንግዲህ ያው ምን ማለት ነበር በይ፣ እንደዚህ ደርሷል ማለት ነው። አሁን በፍልሁዋ በፍልሁዋ ነው ያጠብኩት ሩዜን ጨምራለሁ ጨው ጨምራለሁ። እዚህ ነው ያው እና እናንተ በነገራችን ላይ እንዲህ በሚያምር መልኩ ለምን እንደዚህ ከሆነ ሩዙ ጭብጥ ብሎ አይቦሀባችሁም ማለት ነው። ከዛ ምናደርጋለን ትንሽ ከዚህ ከሽንኩርት ላይ ትንሽ ጨምር አደርግበታለሁ ማለት ለምን ጣሙ ቆንጆ እንድንላችሁ። በነገራችን ላይ እኔ የጨመርኩት ምንድነው የምስሩን ውሃ ነው የጨመርኩት፣ የምስሩ ውሃ። ምክንያቱም ጣሙ ቆንጆ አደረገዋል ማለት ነው። እኔ የምስሩን ውሃ አልደፋውም፣ ምስር የቀቀልኩበትን ውሃ አልደፋውም ማለት ነው። ምክንያቱም እጨምራለሁ እኔ መጥፋትም ትችላላችሁ። እና ያሁን እንግዲህ ሩዜ እና ሻርዬ ነው፣ ትንሽ ተክተክ ሲል እመለሳለሁ። ውዶችዬ፣ ይኸውና በዚህ መልኩ ይሄ እንግዲህ እንደዚህ ደርሰዋል ማለት ነው። እንግዲህ እንትኑ ሩዛችን ደርሷል። ቅድም የቀቀልኩት ምን አለ መኮረኒ ና እንትናለ ኮረኔችንና ኮረኔና ምስራችን አለ ማለት ነው። አሁን በጣም ደርሶልናል ማለት ነው። ወደ ሶስ አሰራር እንሄዳለን ማለት ነው። አሁን ሶሳችንን ሶሳችንን ማባያችንን እንሰራለን ማለት ነው። ይሁንና እንደዚህ በሚያምር መልኩ እንደዚህ ኩሸሪያችን ደርሷል፣ ወዶች እዚህ ጋር እንግዲህ ሶሱን ልሰራ ነው። ሶሱን ለመስራት ምን ያስፈልግናል? ሁለት ፍሬ ቃሪያና ስለሚያቃጥላቸው ስለማይፈልጉ ነው ሰዎቼ፣ እና ነጭ ሽንኩርት እና ቲማቲም አንድ ላይ ልፈጫቸው ነው ማለት ነው እነኝህን ፈጭና ከዛ ደግሞ ሶስቱን ስሰራ ምንድን ነው የምጨምረው ትንሽ ካሞንና ፍልፍላ ስዋት ነው ፍልፍላ ስዋት ማለት ቁንዶ በርበሬና ትንሽ ካሞን ነው የምጨምረው ማለት ነው የኔ ውዶች እና ሶስቱን ልሰራ ነው ተከታተሉ ልፈጨው ነው ይሄንም ማለት ነው ውዶች ይሄ ይሄውና ይሄንን እንደዚህ ልፈጨው ነው ሶሱ ደግሞ እዚህ ጋር ቁንዶ በርበሬ እና ከሞን ብቻ ነው የጨመርኩት። በነገራችን ላይ ያው ቃሪያ እና ቃሪያ እናንተ ጨምራል ምንድን ነው የተጠበሰ ሽንኩርት ትንሽ እንደዚህ ጨምሬ እነኛውን ቃሪያ ቃሪያ እና ቲማንቲም ነጭ ሽንኩርት ነው የፈጨሁት። በዛ ላይ አሁን ደግሞ ቅመም፣ ጨውና ቁንዶ በርበሬ ከሞን የጨመርኩት ማለት ነው እና በጣም የሚያምረው ይጣፍጣልም ቅመሱት ማለት ነው። ስሩና ውዶችዬ ኩሸሬ በዚህ መልኩ እንዲደርሳለች ደርሷል ማለት ነው። በጣም ያምራል እና እኔ ማሮች ያው ስሩ በጣም ያምራል። በጣም ያምራል። በጣም ያምራል። ከምርና ምላችሁ ኩሸሬ ምንም ነገር አያስቸግርም። ተመራጭ ምግብ ነው በአረቦቹ። እና እንደዛ ኩሸሬ እንደዚህ በሚያምር መልኩ አድርሼዋለሁ ማለት ነው። ግን የማሮች በጣም አመሰግናለሁ። ላይክ፣ ሰብስክራይብ፣ ሼር ስለምታደርጉልኝ ኮመንታችሁንም እፈልጋለሁ። ሳብ አስተያየታችሁን በኮመንት ስር አስቀምጡልኝ ማለት ነው። ቻው፣ በጣም ወዳችኋለው። ቪዲዮውን እስከ መጨረሻ እዩልኝ ማለት ነው ወዶች